አሜሪካ ግዙፉን የጦር መርከብ አስጠግታለች። ከ90 በላይ የጦር አውሮፕላኖችን ማስተናገድ የሚችለውን መርከብ ወደ ጎረቤቶቿ ያስጠጋችው ዋሽንግተን ጦርነት እየፈበረከች ነው ተብላ ተወግዛለች። ሩሲያ ደግሞ ሳይጠበቅ የሰላም ስምምነት እንፈራረም ተብላ ተጠይቃለች። ፑቲንም አስገራሚ ምላሽ ሰጥተዋል። በተመሳሳይ ሩሲያ አውሮፓና እንግሊዝ ላይ ተሳልቃለች። የራሳቸውን ቀውስ ለመሸሽ ሩሲያንና ዩክሬንን ማዋጋት መርጠዋል ብላለች። በሌላ በኩል የግብፁ ፕሬዝደንት አብደልፈታ አልሲሲና የሱዳኑ አብደልፈታ አልቡርሃን በግብፅ ቤተ መንግሥት ከሰሞኑ የተገናኙበት ሚስጥር ወጥቷል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ደግሞ ከቤተ መንግሥቱ ስብሰባ ጀርባ እንዳሉም ታውቋል። እንዲሁም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 ግዙፉ የአሜሪካ የጦር መርከብ ተቃርቧል። ዩኤስኤስ ጌራልድ አርፎርድ የሚል መጠሪያ ያለው ከዘጠና በላይ የሚሆኑ ግዙፍ የአሜሪካ የጦር ጀቶችን መሸከም የሚችል ግዙፍ መርከብ ነው። አሜሪካ ወደ ቬንዙዌላ ያስጠጋችው ይህ መርከብ ዋሽንግተን ለጦርነት እያሟሟቀች ነው አስብሏል። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ደግሞ አሜሪካ አዲስ ጦርነት እየፈበረከች ነው ብለዋል። አሜሪካ ከበርካታ ጦርነቶች እየወጣሁ ነው ሊወጣ ነው ብትልም አዲስ ጦርነት ለማዋለድ ግን እየሰራች ነው ብለዋል። አስር የሚሆኑ የተለያዩ ጥቃቶችን በካሪቢያን ውሃ አካባቢ በሚርመሰመሱ ጀልባዎች ላይ የፈጸመችው ዋሽንግተን አሁን ደግሞ ግዙፍ የጦር መርከቦቿን ወደ ቬንዙዌላ አቅጣጫ እያቀረበች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባት ወደ ቬንዙዌላ በምድር ጦር እርምጃ ሊወስዱ እንደሚችሉ አረጋግጠው ነበር። ምናልባትም የሚሳይል ጥቃት በቬንዙዌላ ላይ ሊፈጸም እንደሚችል በርካቶች እየገመቱ ባሉበት ሰዓት ነው ይህ ግዙፍ የጦር መርከብ ወደ ቬንዙዌላ አቅጣጫ የገሰገሰው። ቬንዙዌላ ምንም እንኳን በአደንዛዥ እጽ ንግድ በከፍተኛ መጠን ስሟ የሚነሳ ባይሆንም በዋሽንግተን ግን የእጽ አቀባባዮች ማዕከል ተደርጋ እየተወሰደች ትገኛለች። የኒኮላስ ማዱሮን መንግስት ይጠየፈዋል የሚባለው የትራምፕ አስተዳደር ዋና ዓላማው የአደንዛዥ እጽ ንግድን መቆጣጠር ሳይሆን የቬንዙዌላውን ማዕከላዊ መንግሥት ማውረድ ነው ተብሏል። በአሜሪካ ደቡባዊ እዝ ውስጥ የተሰማራው ግዙፉ የጦር መርከብ በአሜሪካ ደቡባዊ እዝ ነው ስምሪት ተሰጥቶት ወደ ካሪቢያን አካባቢ እንዲንቀሳቀሰ የተደረገው። የአሜሪካ ጦር ደቡባዊ እዝ ደግሞ ማዕከላዊ አሜሪካን እና ደቡብ አሜሪካን የሚቆጣጠር እዝ እንደሆነ ይታወቃል። በካሪቢያን ውሃ ላይም በስፋት ይንቀሳቀሳል። በውሃ የሚገባውን አደንዛዥ እጽ ቀንሰናል ያሉት ዶናልድ ትራምፕ አሁን ደግሞ በምድር የሚገባውን ለመቀነስ የምድር ላይ ድብደባ ልንፈጽም እንችላለን ማለታቸው የሚታወስ ነው። ቬንዙዌላን በማስጨነቅ መንግስትን በማስገደድ አንዳች ፖለቲካዊ ለውጥ ለማምጣት አስበዋል የሚሉም ብዙዎች ናቸው። ዶናልድ ትራምፕ እያስፈራሩ የሚፈልጉትን ጥቅም ማግኘትን እንደ አንድ ፖሊሲ ይከተላሉና አንዳንዶች ምናልባት ጦርነት ደረጃ ባይደርስም የማዱሮን መንግስት በማስጨነቅ ማንኮታኮት ዋናው ዓላማቸው ነው ተብሏል። ሴኔን በቅርቡ እንደዘገበው በቬንዙዌላ ላይ የተለያዩ ጥቃቶችን የትራምፕ አስተዳደር እያሰበ ይገኛል። የመጨረሻ ውሳኔ ላይ ግን አልተደረሰም። እነዚህ በቬንዙዌላ ምድር ያሉ ይጠቃሉ ተብለው የተገመቱት ማዕከላት በተለይ የዕፅ አዘዋዋሪዎች ዕፁን የሚያቀነባብሩባቸው እንዲሁም የሚያከፋፍሉባቸውና የሚያከማቹባቸው ሊሆኑ ይችላሉ ተብሏል። የኮሎምቢያው ፕሬዝዳንት ላይ ማዕቀብ የጣሉት ዶናልድ ትራምፕ ከጎረቤቶቻቸውና ከአካባቢው ሀገራት ጋር እንደተፋጠጡ ይገኛሉ። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ሌላ የሰላም ስምምነት እፈልጋለሁ ብለው ፊታቸውን ወደ ሱዳን አዙረዋል። ቬንዙዌላን እያስፈራሩ ኮሎምቢያን በዱርዬ የምትመራ ሀገር እያሉ እየተሳደቡ፣ ወዲህ ደግሞ ወደ ሱዳን ፊታቸውን አዙረው ሰላም ካላመጣሁ ሞቼ ይገኛለሁ እያሉ ይገኛሉ። በቅርቡ በሻርማልሼክ ከግብፁ ፕሬዝዳንት አብደል ፈታ አልሲሲ ጋር በተገናኙበት ሰዓት በሱዳን አንዳች ሰላም እንዲመጣ ፈልጋለሁ ብለው ለአልሲሲ እንደነገሯቸው ሚድልስታይ ዘግቧል። ይህን ተከትለው ነበር ወደ ካይሮ አልቡርሃን የተጠሩት አብድልፈታህ አልሲሲ የሱዳኑን ወታደራዊ መሪ አብድልፈታህ አልቡርሃንን በመጥራት ስለ ሰላም ስምምነት ወይም ስለ ተኩስ አቁም ስምምነት አዋርተዋቸዋል ተብሏል። አልሲሲ አብድልፈታህ አልቡርሃንን ወደ ካይሮ የጠሩበት ዋነኛው ምክንያት ዶናልድ ትራምፕ እንደሆኑም ታውቋል። ዶናልድ ትራምፕ የሆነ ነገር ፍጠር ብለው ለግብፁ ፕሬዚዳንት አብደልፈታህ አልሲሲ የቤት ሥራ እንደሰጧቸውም ሚዲል ሊስት ዘግቧል። ዘገባው ሲቀጥል አልሲሲ በፍጥነት ነበር የካርቱሙን መሪ ወደ ካይሮ የጠሩት። በሌላ በኩል ዋሽንግተን ሁለቱን የሱዳን ተፋላሚ ኃይሎች ለማደራደር ጥረት እያደረገች እንደሆነም ታውቋል። የሱዳን ፈጥኖ ደራሽ ወይም አርኤስኤፍ መሪዎችንና በአብደል ፈታህ አል ቡርሃን የሚመራውን የሱዳን ብሔራዊ ጦር ተወካዮች በዋሽንግተን አግኝታ ሳታነጋግር አልቀረችም ተብሏል። ምንም እንኳን ሁለቱ ወገኖች መገናኘቱን ሙሉ ለሙሉ ባያምኑም ወኪሎቻቸው ወደ ዋሽንግተን እንደሄዱ ግን አልሸሸጉም። የዋሽንግተኑ ድርድር ከካይሮ ንግግር ጋር ቀጥታም ሆነ ተዘዋዋሪ ግንኙነት ሳይኖረው አልቀረም። ትራምፕ የሱዳኑ ጦርነት በሁለት ምክንያት እንዳሳሰባቸው ታውቋል። አንድም የሰላም መሪ ነኝ፣ የሰላም ፕሬዝዳንት ነኝ እያሉ ለመላው ዓለም እየለፈፉ ነውና ይህንን ለማረጋገጥ ነው። ሁለተኛውና አበይቱ ምክንያት ግን ሱዳን አይደለችም። በሱዳን ያለው የኃይል አሰላለፍ በርካታ ኃይሎችን ያስገባ ከፍተኛ የጦር መሳሪያዎችን ወዲህ ወዲያ የሚያተረማምስ ከአነስተኛ ድሮኖች እስከ ግዙፍ የጦር አውሮፕላኖች ድረስ የሚንቀሳቀሱበት ነውና ይህንን ጦርነት ማስቆም ካልተቻለ ምናልባት ወደ ግብፅ ተሻግሮ ወደ ጋዛ ሾልኮ የሚገባ የጦር መሳሪያ ሊኖር ይችላል። ይህ ደግሞ በሃማስ እጅ ወይም በሌሎች የፍልስጤም ታጣቂ ቡድኖች እጅ ሊገባ ስለሚችል መጠንቀቅ አለብን በሚል እሳቤ እንደሆነ ዘገባው ጠቅሷል። የዋሽንግተኑ እና የካይሮው ንግግር የተኩስ አቁም ጊዜያዊ ስምምነት እንዲደረግ ዋና ዓላማ አድርጎ እንደተንቀሳቀሰም ታውቋል። የሱዳኑ ፈጥኖ ደራሽ አርኤስኤፍ በተባበሩት አረብ ኤምሬትስና በቻድ በእጅጉ የሚደገፍ ቡድን እንደሆነ ይታወቃል። የሱዳን ብሔራዊ ጦር ደግሞ ከጀርባው ግብፅን፣ ሳውዲ አረቢያንና ሌሎች ሀገራትን አሰልፏል። በአስገራሚ ሁኔታ ሳውዲና ኢራን በጋራ ብሔራዊ ጦሩን እንደሚደግፉ ይታወቃል። የኢራን ድሮኖች የብሔራዊ ጦሩን ህልውና እንዳረጋገጡለትም ይነገራል። የኤምሬትስ ድሮኖች ደግሞ አርኤስኤፍ በጦርነቱ ዘለግ ያለ ጊዜ እንዲቆይ አድርጎታል። በሌላ በኩል ሞስኮ አውሮፓ ህብረትና ዩናይትድ ኪንግደም ላይ ተሳልቃለች። ለንደንና ብራሰልስ የራሳቸውን ችግር ለመሸፋፈን ዩክሬንን ጦርነት ውስጥ ከተዋታል። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የአሜሪካው ፕሬዝደንት ዶናልድ ትራምፕ እንዳይገናኙ የሚፈልጉትም ለዚህ ነው ብላለች ሞስኮ። የክሬምሊኑ ከፍተኛ ባለስልጣን ኪሪል ዲሜትሪየቭ ናቸው ይህንን ያሉት። ብራሰልስ እና ለንደን ጦርነቱ እንዲቀጥል ይፈልጋሉ። ዩክሬን የእነርሱን ጦርነት ተሸክማ እንድትሄድ ይሻሉ። ለዚህ ደግሞ ዋነኛው ምክንያታቸው በሀገር ቤት ያለባቸው ኢኮኖሚያዊ ቀውስ ነው። እንግሊዝ ጥሩ የኢኮኖሚ ሁኔታ ውስጥ አይደለችም፣ ኢኮኖሚዋ እየደቀቀ ነው። የአውሮፓ ህብረትም ተመሳሳይ ሁኔታ ውስጥ ነው አሉ ኪሪል ዲሚትሪቭ ስለ ሁለቱ ኃይሎች ሲያስረዱ። እናም ጦርነቱ እንዲቀጥል ሩሲያ ጠላት ተደርጋ እንድትሳል ይፈልጋሉ ህዝባቸው የኢኮኖሚ ጥያቄ እንዳይጠይቃቸው ሩሲያ ሩሲያ እያሉ ነገራቸውን ሁሉ ሞስኮ ላይ ማላከክ ይፈልጋሉ አሉ ባለስልጣኑ። ዩክሬን ደግሞ የዚህ ጉዳይ አስፈጻሚ ሆናለች። የራሷ ሐሳብ ሳይሆን የሁለቱን ኃይሎች ሐሳብ እያስፈጸመች ትገኛለች በማለት ጎረቤታቸውን ወቅሰዋል። ፋይናንሻል ታይምስ ከሰሞኑ እንደዘገበው በአውሮፓ ኅብረት አካባቢ ትራምፕና ፑቲን ሲገናኙ ፈጽሞ አይወደድም። ትራምፕና ፑቲን በቡዳፔስት ሃንጋሪ ስብሰባ ሊያደርጉ ነው የተባለ ሰዓት ነበር ብራሰልስ ያበደው። ዩክሬንን ያገለለ ምንም ነገር መፈጸም የለበትም በሚል ሽፋን ይህንን ስብሰባ የተቃወሙት የአውሮፓ ኅብረት ሰዎች ጦርነቱ እንዲቀጥልላቸውና ዩክሬን የእነሱን ዕዳ ተሸክማ ጦርነቱም ወደ እነሱ እንዳይመጣ እንዲሁም ሌሎች ኢኮኖሚያዊና ፖለቲካዊ ጉዳዮች በሀገራቸው ህዝብ ብዙም እንዳይነሳባቸው የዓለም የዜና አውታሮችም ኪየቭ ዜሌንስኪ ዩክሬን እያሉ እንዲቀጥሉ ይፈልጋሉና ሩሲያና አሜሪካ እንዲቀራረቡ አይፈልጉም፣ ሰላምም እንዲመጣ አይሾም የሚል ሐሳብ ተነስቷል። በሌላ በኩል ሩሲያ የሰላም ስምምነት እፈልጋለሁ ተብላለች። የሰላም ስምምነት እፈልጋለሁ ያለችው ደግሞ ሩቅ ያለች የምትመስለው ጃፓን ነች። አዲሷ የጃፓን ጠቅላይ ሚኒስትር ሳኔ ታካቺ ከሩሲያ ጋር የሰላም ስምምነት መፈራረም እንፈልጋለን አሉ። ለዘመናት ያልተፈረመው ይህ ስምምነት በሁለቱ አገራት መካከል መጥፎ ግንኙነት እንደወለደም አረጋግጠዋል። ያለንበት ሁኔታ ጥሩ አይደለም። ይህንን አስቸጋሪ ሁኔታ ደግሞ በሚገባ ማስተካከል ይገባናል አሉ። ጠቅላይ ሚኒስትሯ ለሀገራቸው ፓርላማ እናም ከሩሲያ ጋር ሰላም እንፈልጋለን እንፈራረም ዘንድ እንጠይቃለን ሲሉ በይፋ ጥያቄያቸውን አቅርበዋል። የሀገራቸው የውጭ ፖሊሲም እንዲህ አይነቱን መሠረታዊ ክፍተት መሙላት ላይ ትኩረት እንደሚያደርግ አረጋግጠዋል። ሁለቱ ሀገራት በሁለተኛው የዓለም ጦርነት ጎራ ለይተው ከተፋለሙ በኋላ ግንኙነታቸው ለረጅም ጊዜ መልካም አልነበረም። ጃፓን ከአሜሪካና ከኔቶ አጋሮች ጋር መስራቷ ደግሞ በሞስኮ ዘንድ አልተወደደላትም። 1945 እንደ አውሮፓውያን አቆጣጠር ላይ ሶቪየት ሕብረት በጦርነቱ ከአሸናፊዎች ጎራ በመሰለፏ ምክንያት አንዳንድ ደሴቶችን በእጇ ማስገባት ችላለች። ኩሪል ደሴቶች በእጇ ካስገባቻቸው ደሴቶች መካከል ይጠቀሳሉ። ቶኪዮ አሁንም ድረስ የኔ ነው ብትልም 1950ዎቹ ላይም ለስለስ ባለ መንገድ ይህንን ሐሳብ ብታነሳውም በእነዚህ ደሴቶች ዙሪያ ስምምነት አልተፈረመም። በተለይ የሁለተኛው የዓለም ጦርነት ጉዳይ ጥላ ጥልቶ ሁለቱ ሀገራት በሚፈለገው ደረጃ ዲፕሎማሲያዊ ግንኙነታቸው መልካም አልሆነም። እናም ይህንን እናስተካክል ነው የምትለው ጃፓን። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ደግሞ ይህ መልካም ሐሳብ ነው ብለው የፑቲንን መንግሥት አቋም አሳውቀዋል። ይህ መልካም ሐሳብ ነው። ጃፓን ከቅርብ ዓመታት ወዲህ ከኔቶና ከአጋሮቹ ጋር እየሰራች በሞስኮ ላይ ማዕቀብ እንዲጣል ስታደርግ ነበር። ግንኙነቱ ዜሮ በሚባል ደረጃም ወርዶ ነበር። እንዲህ አይነት የሰላም ሐሳብ ግን መልካም ነው፣ ይበረታታል ብለዋል ቃል አቀባዩ ዲሚትሪ ፔስኮቭ። በሌላ በኩል ጋዛ ምንም እንኳን ጦርነት ጋብ ቢልላትም አሁንም ሰብአዊ ቀውሷ እንደቀጠለ ይገኛል። ከሰብአዊ ቀውሱ ጎን ለጎን ደግሞ ያልፈነዱት ፈንጂዎች የጋዛን ህዝብ ህይወት እያወኩ እንደሚገኙ ተሰምቷል። 20 ሺህ ተብለው ተቆጥረዋል። የጋዛ የመብት ቡድን እንዳረጋግጠው 20 ሺህ ተብለው የተቆጠሩት ደግሞ ፈንጂዎቹ ናቸው። ፈንጂዎቹ በተለያዩ ፍርስራሾች ስር ይገኛሉ። ከእስራኤል ጦር የተተኮሱ ያልፈነዱ የመድፍ የቦምብና ሌሎች ተተኳሾች የጋዛን ህዝብ ሕይወት በከፍተኛ መጠን አውከዋል ነው የተባለው። እነዚህ ከ200 በላይ ይሆናሉ የተባሉት የጦር መሳሪያዎች ከ71 ሺ ቶን በላይ ክብደት እንዳላቸውም ተነግሯል። አስቸጋሪው ነገር ታዲያ በሚሊዮን ቶኖች የሚመዘነው ፍርስራሽ ስር ነው እነዚህ ያልፈነዱ ፈንጂዎች የሚገኙት። ይህ የመብት ቡድን ከ65 እስከ 70 ሚሊዮን ቶን ያህል የፍርስራሹ መጠን እንደሚደርስ ይናገራል። የተባበሩት መንግስታትም ከ60 ሚሊዮን ቶን በላይ ፍርስራሽ በጋዛ እንደሚገኝ አረጋግጧል። ከ20 ሺ በላይ የሚቆጠሩትና ከ71 ሺ ቶን በላይ የሚመዝኑት የተለያዩ ፈንጂዎች ወይም ተቀጣጣዮች ጋዛ የሚኖርባት አካባቢ እንዳትሆን እያደረጉ ይገኛሉ ተብሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብረውት ጋብዘናል። ሰላም ለዓለማችን።